ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከመለሰ ግዛቸው የምንከታተል ነው የሚሆነው። ለያየር ሰዓት አመሰግናለሁ ሶሊያን የኢትዮጵያ ዋንጫ ሁለተኛ ዙር መርሃ ግብር ጨዋታዎች ድልድል ዛሬ ወጥቷል። የኢትዮጵያ ፕሪሚየር ሊግ ክለቦች የሚገናኙባቸው ጨዋታዎች አዲስ አበባና ሀዋሳ ላይ እንደሚካሄዱ መርሃ ግብሩ አመላክቷል። አዲስ አበባ ስቴዲየም ላይ ባህር ዳር ከተማ ከሸገር ከተማ እንደሚገናኝ ታውቋል። ኢትዮጵያ ቡና ከአዳማ ከተማ፣ ቅዱስ ጊዮርጊስ ደግሞ ከአርባ ምንጭ ከተማ ጋር እንደሚጫወቱ መርሃ ግብሮት ቶላቸዋል። ኤሌክትሪክ ከመድን፣ ሀዲያ ውሳና ከነገሊያ ሪሲ ሌሎች ጨዋታዎች ናቸው። ሐዋሳ ዩኒቨርሲቲ ስቴዲየም ላይ ደግሞ ፋሲል ከነማ ከመቀሌ ሰባ እንድርታ ይጫወታሉ። የአምናው ሻምፒዮኑ ላይ ታዲቻ ከወሏሏ ዲግራት ዩኒቨርሲቲም ተገናኝተዋል። ንግድ ባንክ ከሲዳማ ቡና፣ ድሬዳዋ ከተማ ከሐዋሳ ከተማና መቻል ከምድረገነት ሽረ ሌሎች ጨዋታዎች ናቸው። የከፍተኛ ሊግ ክለቦች በጅማና ሐዋሳ አርቲፊሻል ሜዳ ላይ ጨዋታቸውን እንደሚያደርጉ በጣ ድልድሉ ተለይቷል። የሁለተኛ ዙር የኢትዮጵያ ዋንጫ ጨዋታዎች ከህዳር 2 እስከ 4 እንደሚካሄዱም የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ጨዋታዎች ትናንት ተጠናቀዋል። አዳማ ከተማ፣ ንግድ ባንክና ሸገር ከተማ የመጀመሪያ እድላቸውን አሳክተዋል። ፋሲል ከነማ መቻልና ኤሌክትሪክ ደግሞ በውጤታማነታቸው ታማነታቸው ቀጥለዋል። ጌታነህ ከበደ በሳምንቱ ሁለት ግቦችን ያስቆጠረ ብቸኛው ተጫዋች ሆኗል። ተጨማሪ አለን። የኢትዮጵያ ፕሪምየር ሊግ አራተኛ ሳምንት ጨዋታዎች በአዲስ አበባና ና ሐዋሳ ተካሂደው ተጠናቀዋል። በአስር መርሃ ግብሮች አስራ ሰባት ግቦች ተቆጥረዋል። በአማካይ በጨዋታ አንድ ነጥብ ሰባት ግብ እንደማለት ነው። አንድ ጨዋታ ብቻ ባቻ ውጤት ሲጠናቀቅ የዘጠኙ አሸናፊዎችም ተለይቷል። ባሕርዳር ከተማ ከነገሌ አርሲ ያደረጉት ጨዋታ ብቻ ባቻ ውጤት የተጠናቀቀ መርሃ ግብር ነው። ጨዋታውም ያለ ጎል ነበር የተጠናቀቀው። ይህም ነገሌ አርሲ ካሁን ያለ ድል እንዲጓዝ ያደርገው። ባሕርዳር ከተማ ደግሞ ከመክፈቻው ጨዋታ በኋላ ያደረጋቸውን ሶስት መርሃ ግብሮች በተከታታይ አቻ ወጥቷል። ሳምንቱ ትኩረት ከሳቡ ጉዳዮች መካከል የአዳማ ከተማ ሸገር ከተማና ንግድ ባንክ ወደ ድል አድራጊነት መምጣት ነው። ለሶስት ተከታታይ ሳምንታት ሳያሸንፉ የተጓዙት እነዚህ ሶስቱ ክለቦች በዚህ ሳምንት ከድል ጋር ታርቀዋል። ኢትዮጵያ ንግድ ባንክ ድሬዳዋ ከተማን ሁለት ለባዶ ሲያሸንፍ ከአንድ ሽንፈትና ሁለት አቻ ውጤት በኋላ የ2016 ሻምፒዮኖቹ ከድል ጋር ተገናኝቷል። ሌላው ዘንድሮ ከሰበሰባቸው ተጫዋቾች አንጻር ብዙ የሚጠበቀው አዳማ ከተማ የመጀመሪያ ሶስት ሳምንት ጨዋታዎች በአቻ ውጤት ነበር ያጠናቀቀው። በእነዚያ ጨዋታዎች ጎልም አላስቆጠረም ጎልም ምንም አልተቆጠረበትም ነበር። ነገር ግን በዚህ ሳምንት አርባ ምንጭ ከተማ ጋር ባደረገው ጨዋታ በቢንያ ማይተን ፍጹም ቅጣት ምት ጎል አንድ ለባዶ አሸንፏል። ይህም ከሶስት ነጥብ ጋር እንዲታረቅ አድርጎታል። በተመሳሳይ አዲስ አዳጊው ሸገር ከተማ ቅዱስ ጊዮርጊስን አንድ ለባዶ በዚህ ሳምንት አሸንፏል። ከሁለት ሽንፈትና አንዳቸው ውጤት በኋላ ወደ ሶስት ነጥብ መጥቷል። በአንጻሩ እስካሁን ምንም ነጥብ ያላገኘው ወላይታ ዲቻ በዚህ ሳምንትም በሲዳማ ቡና ሁለት ለባዶ የተሸነፈበት ነው። ለአራት ሳምንታት ያለ ነጥብ የተጓዙት የጦና ንቦቹ አሰልጣኝ ገብረ ክርስቶስ ቢራራ እና ሌሎች የክለቡ ከፍተኛ አመራሮች ላይ እርምጃ ወስዷል። ወላይታ ዲቻ ምንም ነጥብ ያላስመዘገበ ክለብ ይሁን እንጂ እስካሁን ከድል ጋር ያልተገናኙ በርካታ ክለቦች አሉ። ወልዋሎ መቀሌ፣ ሰባ እንደርታ፣ ሀዲያ ሆሳና፣ አርባ ምንጭ ከተማና ነገሌ አርሲ አራት ሳምንታት ሙሉ ከድል ጋር አልተገናኙም። በሌላ በኩል ግን እስካሁን ሙሉ በሙሉ የማሸነፍ ጉዞ ላይ ያለ ክለብ አይገኝም። ሶስት ጨዋታዎችን አሸንፈው አንዳቸው ውጤት በማስመዝገብ የተሻለ ጉዞ ላይ የሚገኙ ሶስት ቡድኖች ናቸው፤ መቻል፣ ፋሲል ከነማና ኢትዮ ኤሌትሪክ በዚህ ሳምንትም ተጋጣሚዎቻቸውን በማሸነፍ ነጥባቸውን አስር በማድረስ እየመሩ ነው። እንደ ፋሲል ከነማ መቻልና ኢትዮ ኤሌትሪክ ሁሉ ነጥባቸው ከፍ ባይልም ባህርዳር ከተማ፣ አዳማ ከተማና ሁለት ጨዋታ በሻምፒዮንስ ሊግ ተሳትፎ ምክንያት ያለፈው ኢትዮጵያ መድን እስካሁን ያልተሸነፉ ስድስት ክለቦች ናቸው። በሳምንቱ ሁለት ግብ ያስቆጠረ ተጫዋች የሐዋሳ ከተማው እየታነ ከበደ ብቻ ነው። ሐዋሳ መቀሌ ሰባ እንደርታን ሶስት ለአንድ በረታበት ጨዋታ አንጋፋ አጥቂ ሁለት ግቦችን አስቆጥሯል። እንደ ፋሲሉ በረከት ግዘው እንደ መቻሉ መሐመድ አበራ ና እንደ ቡድን አጋሩ ብሩክ ያሬድ ሁሉ በሊጉ ሶስት ግቦችን ካስቆጠሩት መካከል ሆኗል። የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች በመጪው አርብ ይጀምራሉ። በሳምንቱ ተጠባቂው ጨዋታ እኩል አስር ነጥብ ይዘው እየመሩ የሚገኙት መቻልና ፋሲል ከነማ የሚያደርጉት የሐዋሳ ግጥሚያ ነው። ፋሲል ከነማ በዲጂታል ገቢያ እቃዎችን በማቅረብ የገቢያ አማራጩን ለማስፋትና ተደራሽ ለመሆን የሚያግዘውን ስምምነት መፈጸሙን የስፖርት ሳይንስ መምህሩ ዋሲውን አባተ ተናገረ። በተለይ በአሰራር ተጠያቂነትን ለማስፈን የሚያስችልና ያለውን የደጋፊ ሀብት ለመጠቀም የሚያበቃ መሆኑም ተገልጿል። ሀና ማርያም መስፍን ክለቦች ዘመናዊነትን በመላበስ ተጨማሪ ገቢ የሚያመጡላቸውን አማራጮች እየተጠቀሙ ይገኛሉ። የፋሲል ከነማ እግር ኳስ ክለብም በዲጂታል አማራጭ ስራዎችን ለመስራት የሚያግዘውን ስምምነት ከቲና ማርት ጋር ፈጽሟል። በዋነኝነት ስፖርት ክለቡ የሚያቀርባቸውን ቁሳቁሶች ለደጋፊዎቻችን እና ለመላው ስፖርት ቤተሰብ በኦንላይን ዲጂታል ግብይት ማቅረብ ነው። ስምምነታችን ለሁለት ሁለት ዓመት የሚቆይ ነው። ውጤቱ ከተገመገመ በኋላ ሌሎች ተጨማሪ ውሎች ሊኖሩ ነው ይችላሉ። አጠቃላይ ስፖርት ቤተሰቡ ማሊያውን ተደራሽ ማድረግ ከቻለና ስራው ውጤታማ ከሆነ ሌሎች ተጨማሪ የማስታወቂያ ስራዎችን አብረ የምንሰራባቸው ሁኔታዎች ሊኖሩ እንደሚችሉ በሚያስትት ሁኔታ ነው ኦልሬዲ ቅድመ ስምምነት ያደረግ ነው። የስፖርት ሳይንስ መምህሩ ዋሲዮን አባተ የክለብ ላይሰንሲንግን ከማሟላት ባለፈ ያለውን ሰፊና ከፍተኛ የደጋፊ ብዛት ለመጠቀም ይህንን ስምምነት ማድረጉ ክለቡን ተጠቃሚ እንደ የሚያደርገው አንስቷል። የክለብ ላይሰንሲንግ አንዱና ትልቁ ነጥብ ከክለቦች በፋይናንስ ደረጃ ራሳቸው እንዲያደራጁ ይጠይቃል ና የክለቡን መለያዎች ከሚገዙ ተመልካቾች ና ደጋፊዎች የሚገኝ የገቢ ምንጭ ነው ና ይህ የገቢ ምንጭ መሰረታዊ የሆነ የአሰራር ክፍተት ስለነበረበት በተለይም በወጥነት ይሰራ ስላልነበረ ና በአብዛኛው ሪፕሊካ ወይም ደግሞ ተመሳስለው የተሰሩ ምርቶች በተለያዩ ገበያ አማራጮች እየታተሙ ክለቡ ሳያውቃቸው ከክለቡ ፈቃድ ውጭ ትጥቆቹና የስፖርት መለያዎቹ ተደራሽ ስለሚሆኑ ምንም ምንም እንኳን ብዙ የፋሲል ከነማ መለያዎችን በብዙ ቦታዎች ላይ ብናይም ፋሲል ከነማ ከነዚህ መለያዎች ተጠቃሚ ሲሆን አይስተዋልም ነበር እና ያን ለማድረግ ና ይህንን መስመር ለማስያዝ በኢኮሜርስ የገበያ አቅርቦት ከሚያቀርብ ድርጅት ጋር የፈጠረው መግባባትና በጋራ ለመስራት የተጀመረው አጋርነት በጣም ትልቅ ሚና ይኖረዋል ባይ ነኝ። የክለቡ ስራ አስኪያጅ አብዮት ብርሃኑ የፋሲል ከነማ ንብረቶችን በብቸኝነት በቀጥታ በዲጂታል ግብይት ማግኘት የሚያስችል በመሆኑም ክለቡን ትርፋማ ያደርጓል ብሏል። መለዋለም የፋሲል ማ ያደረስን አይደለም። አንዱ እሱ ጋር ሲፈታለኝ እሱ ይስተካከላል ማለት ነው። ሁለተኛ በመሀል ስፔሻሊ ከሀገር ውጭ አስራፊዎች አሉ። አዲስ አበባዊ ጎንደር መጥተው በቁጥር ሀምሳ መቶ ፍሬ ገዝተው ያሰረፉ ሚሸጡ ሰዎች አሉ ና እሱን ሁሉ ያስቀራል። ዳይሬክት ስፖርት ክለቡ ሊጠቅም በሚችል ሁኔታ ደጋፊዎቻችን የስፖርት ቤተሰቡ ከእኛ እንዲገዙ ያደርግ የሚችል ነው። የመጀመሪያው ና ትልቁ ጥቅም እሱ ነው። እንዲህ አይነት አሰራሮች ተጠቃሚ ማድረጋቸው እንዳለ ሆነው በፍጥነት ወደ ስራ መግባትና ተጠያቂነትን ማስፈን የሚገባም ይሆናል። የስፖርት ሳይንስ መመሩ አጽንኦት የሰጠበት ሀሳብ ነው። ቶሎ ወደ ገቢያው መግባት አለባቸው። የውጭ የአውሮፓ ክለቦችም በተመሳሳይ እንዲህ አይነት ድርጅቶች በጋራ በመስራት ትርፋማ የሆኑ ድርጅቶችን ማንሳት እንችላለን። እነ ቼልሲ ኤሲ ሚላን፣ ጁቬንቱስ በዚህ ረገድ ትልቅ ስራዎችን እየሰሩ ይገኛሉ። ከትጥቅ አምራሽ ድርጅቶች ባለፈ የኢኮመርስ ገበያው ሚናው ቀላል አይደለም እና ያንን ግምት ውስጥ ባስገባ ጥራት ያለውን መለያ ለአድናቂዎች ወይም ደግሞ ለክለቡ ደጋፊዎችና ተመልካቾች ማድረስ፣ በገፍ ሱቆች መከፈት ይኖርባቸዋል ብዬ አስባለሁ። ኦንላይን ሱቆች ምንላቸው፣ ሁሉም ቦታ ላይ ተደራሽ ማድረግ የሚቻልበት ፕላትፎርም መዘርጋት አለበት።